ዊ ሀይ እንዴት ነሽ ደህና ነሽ ሰላም ሰላም እንዴት ናችሁ ቢኒያም ነኝ እኔ እግዚአብሔር ይመስገን በጣም ደህና ነኝ ከደራርቱ ጋር እንግዲህ በቲክቶክ በብዙ ታየን አላችሁ ያው ደራርቱ ቻሌንጅ ተሰጥቷት ቤቲ ኢንተርናሽናል ሜካፕ ስኩል ቻሌንጅ ሰጣት እሱን ቻሌንጅ ለማስጨረስ ብዬ አጠገቢ አድርጊያታለሁኝ እኔ ቤት ነው ያለችው አብረን ያለነዋል እንዲም ተመችቶሻል እና ያው ያገዛችኋት ሰዎች በጣም ነው የምናመሰግነው። እግዚአብሔር ያክብራችሁ፣ ፈጣሪ ይስጣችሁ፣ ይጨምርላችሁ። እና እንግዲህ ዛሬ ደራርቱ በህይወቷ አድርጋው የማታውቀውን ነገር እናደርግላታለን። ይሄ ደግሞ የሆነው በእናንተ ነው። እናንተ ካገዛችኋት ተነስተን ነው እውነት ለመናገር በጣም ነው ደስ ያለኝ ስላገዛችኋት። ሱ ደራርቱ በጣም ቆንጆ ልጅ ስለሆነች እና ለሚዲያ ስለምትሆን ቲክታክ ለማስጀመር አስቤያለሁ። ቲክታክ ላይ እንድትሰራ ጠገቧ ሁኜ ቲክታክ በማስተማር ደግፋታለሁ። ቻሌንጁንም እንድጨርስ እናደርጋለን እና ዛሬ አንድ ሰርፕራይዝ አላት። ያንን ሰርፕራይዝ አብረን እናየዋለን። ምን እንደሆነ ግን በህይወቷ ይዛም አድርጋም አታውቅም። ለማንኛውም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ለዚች ቡጥትዬ ልጅ ደግሞ ሁለተኛ አባት እሆናለሁ ብዬ ቃል በገባሁት መሰረት እስከ ቻልኩት እግዚአብሔር እስከረዳኝ ከጎኗ አለመሆን ጥራለሁ። ለእናንተ ደግሞ አደራ ሰታችሁኛል። ያገዛችሁኝ ሰዎች፣ የደውላችሁላት ሰዎች ደውላችሁ ለእኔ አደራ ቢኒ ልጅቱ አደጋ ላይና ስላላችሁኝ ይኸው ቤቴ አምጥቻታለሁ። ቤቴ ባዶ ነው፣ በቃ ባዶ ምንም የለውም እና ላሳያችሁ። ያው እንግዲህ ቤቴ እንደዚህ ነው በቃ እርቃኑን ስለሆነ ለእሷ የሚሆን ቦታ አይጠፋም ብዬ ቤታም ጥቻታለሁ። ያው እንደምታዩት እዝች ጋር ረፍ ትላለች፣ እዝች ነው ያለችው እና ከደራርት ጋር ቤተሰብም አለ እንዳትፈሩ። አደራች አደራ አይናት የተሰጣችሁኝ። ስለዛ ዛሬ አንድ ነገር እናደርግላታለን። ምን እንደሆነ እናየዋለን። ደራርት እኮ ምን የተሰማች ነው? ደስ ብሎኛል። ደስ ብሎሻል? እስኪ አመስግናቸው ያገዙሽን ሰዎች ንገራቸው። በጣም ነው የማመሰግናቸው። ፈጣሪ ስጣችሁ። አሚን አሚን። ፈጣሪ ስጣችሁ። አሁንም በእውነት እግዚአብሔር ነው ምላችሁ። ከደራርቱ ጎን እንድትሆኑ ነው የምፈልገው። እምችሉ ሰዎች አሁንም ጠይቋት፣ አግዟት። እኔ በቻልኩት እያገዝኳት ነው፣ እናንተም አግዟት። ይቺ ህፃን ልጅ 17 ዓመቷ ነው፣ ምንም ነገር የላትም አሁንም እርዳታችሁ ያስፈልጋታል። ማማይ ገና ወተት አልጀምረችም። ደራችም ትምህርት መማር አለባት። ሰባተኛ ክፍል ነው ከስድስተኛ ክፍል ነው ያቋረጠችው። ስለዚ በቻል ነው አቅም ከጎኑ አንሁንና ለእኔ አደራ እንደሰጣችሁኝ አደራችሁን አደርሳለሁ። እንግዲህ ፎሎ ቻሌንጅ እስኪያልቅ ድረስ ከጎኑ አሆናለሁ። ከዛም በኋላ እንደ ታላቅ ወንድሟ በማንኛውም ሰዓት ከጎኑ አለመሆን ቃል ገብቻለሁ። ማማዬ ደግሞ ልጄናት ሁለተኛ ልጅና ካገኘት ነገር አካፍያት አብረን ወደፊትም እስከቻልኩት እስከ መጨረሻው አንዴ ቃል ገብቻሉ። አንዴ ቃል የተገባ ነገር ደግሞ አይፈርስምና፣ ለዛ ቡጥጡ ደስ የምትል ልጅ ናት። እስኪያት ኮለቀቸሽ ደግሞ ከኔ ፍቅር ይዟታል ብታዩ አይን አይኔን ነው የምትይኝ፣ ሳቅፋት ደስ ይልሻል። እና ያገዛችሁን ሰዎች እናመሰግናለን። አሁን ወደ ጉዳዩ እንሄዳለን። አብራችሁን ሁኑ፣ የትም እንዳትሄዱ። ቪው ስለቀነሰ ላይክ ሼር እያደረጋችሁ ኮሜንትም እያደረጋችሁ አብራችሁን ሁኑ። ሌትስ ጎ። እንዳትወርቂ፣ እኔ ለማየት ያላት ፍቅር ማለት ነው። ሄሎ፣ በፍቅር ነው የምትወደኝ። ይህኔ ፍቅር ችችሁ። ሄሎ፣ መስፍኔ

እሺ የሙዳቹዬ ያው አሁን የምንገኘው ቴክኖ ነው ቴክኖ ካምፓኒ ውስጥ ነው ለደራርቱ አንድ ስልክ ያው ቲክቶክ መስሪያ ገዝቼ እላታለሁ በጣም ድምጽ ስለሚረብሽ ስንጨርስ እናሳያቸዋለን ውስጥ ገብተን ብዙ ብሎ ጋር አላረግንላችሁም ግን ያው ስሜቷን በኋላ ትነግረናለች ግን አንድ ስልክ ገዝቼ እላታለሁኝ ይህንን ስልክ። ቴክኖ ካሞን አርባ ነው አክቹሊ፣ እኔ የምንጠቀምበት ስልክ ነው። ለቲክታክ አሪፍ ነው፣ ላይቭም ለመግባት ምናምን ያው ገንዘብ እስኪመጣ አይፎን እስኪመጣ ማለት ነው። እና ያው ገዝተናል። ኦልሞስት ፕሮሰስ እያደረገችላት ነው ደራርቱ እና እንዴት ነው? ምን እየተሰማሽ ነው? ገና ብዙ ነገር ትሰሪያለሽ፣ አይዞሽ አሁን በካሜራ ልትነሻና ሰ ጋይስ፣ ገና ነው ምንም አልጨረስንም፣ አልጀመርንም፣ አክችልም እና ስልኩን በመግዛታችን ምክንያት በማድረግ ደግሞ የሚገርም እርጠብ የሚገርም እርጠብ ምንድን ነው የሚባል አለ በሀገራችን ባህል። የምንድን ነው የሚባለው ይሄ የ ዕቃ፣ ረሳሁት ብቻ ግን የሆነ ዕቃ ስትገዙ፣ ወይ ደግሞ ምናምን የሆነ ነገር ስትገዙ ለሰዎች ትጋብዛላችሁ እና እርጥብ ትጋብዘኛለች። እኔ አልጋብዛትም። ኤኒዌይ ዛሬ ስልኩን ገጽ ይላታለሁ። ስንወጣ እንግዲህ ያው ስሜቷን እንትን እንላለን። ቴንክ ዩ።

ጋይስ እንግዲህ የደራርቱ ፈገግታ አያት ይዛለች እቃዋን። እዚህ ጋ ደግሞ ጓደኛዬ ይመጫል ወንድም ጎግል ጎልጉል ይባላል። እና እስኪ ያው ቋንቋውን አግኝቻለሁ ፈልጌ አፈላልጌ በግራም በቀኝም ብዬ የፍንጥር ነው የሚባለው። በሀገራችን ባህል አንድ ሰው የሆነ እቃ ሲገዛ ወይ የሆነ ነገር ሲያደርግ የፍንጥር ይባላል። ለምን ምትደፋ ወሬኛ ግድ የለም የፍንጥር የሚባል ነገር አለ እሷን ያው ቀለል ያለ እርጥብ የሚባለውን ረጥበን እርጥብ የሚባል ምግብ አለ ካወቃችሁት እሱን ፈውደን ፈውሰን እንባረክላታለን ማለት ነው ሰው አሁንም አብራችሁን ሆኑ የሰው ደስታ የሚያስደስታችሁ ሰዎች ደስታቹ በዝት ይበል ደመና ብርሃን ሲጠፋ ይኸው፣ ዛሬ ስርግ ገዝቻለሁ። ቲክቶክን ጀምር፣ እናንተም ፎሎ እያደረጋቸው በጣም ነው የሚያመሰግናቸው። በጣም ወዳቸዋለሁ አለው። እናንተ ስለሰጣችሁልኝ ጨምሮ ጨምሮ በዶራል ቤታችሁ ውስጥ ያስገባላችሁ። በጣም የምወዳችሁ በእውነት በጣም በጣም አመሰግናለሁ ከልቤ ማለት ነው። በጣም ወዳችኋለሁ። ፎሎ አርጉኝ ደግሞ ቲክቶክ ላይ ስታዩ አመሰግናለሁ። ውዶች በጣም ወዳችኋለሁ። የኔ ፍቅር። አዎ እንዴ፣ እኔ ይህልም እየመሰለኝ ነው እንዶ በእውነት የመሰለ በጣም ደስ ብሎኛል። እናንተም ውስጣችሁ ደስ ይበላችሁ፣ ደስ ይበላችሁ። እናንተም ወደ ቲክቶክ ከፍ ትላለች እና ታመሰግናችኋለች ከዚህ እራሳችሁን ታውቃላችሁ። ወደዚህ ለመናገር አራት ወይ አምስት ሰዎች ናቸው ያገዙት። አልቆጠርኩም፣ ግን አራት ምናምን ይሆናሉ። አንድ አራት ሰዎች አግዘዋታል። ፈጣሪ ይስጣችሁ፣ እግዚአብሔር አክብራችሁ። ስማችሁን መጥቀስ ብንችል ደስ ይለናል። ክበሩልን። አሁን ዋናው ነገር ስልክ ገዝተንላታል ይሄን የመሰለ ቴክኖ ካሙን ፎርቲን ስልክ ነው። ምርጥ ነው ለቲክታክ፣ በጣም ላይቭ ላይም ባትሪ ሴቨሩ አሪፍ ነው፣ ካሜራውም ፀዴ ነው። እንግዲህ ሀብታም እስክትሆን ድረስ አይደል፣ አይፎን እስክትገዛ ድረስ ያው ሰፖርት አድርጓት ልጇን ታሳድግ። ቻሌንጁ ካለቀ በኋላ ደግሞ ቤት ኢንተርናሽናል ሜካፕ ስኩል አንድ ቃል ገብታላታለች። ምን ለማድረግ ሜካፕ ስኩል ለማስተማር ወይም አንድ ኮርስ መርጣ ሜካፕ እንድትማር በጣም ብዙ ብር ነው እሱ ራሱ እሱም ስለሚሆንላት፣ እንግዲህ አንድ ትምህርት አንድ የስራ እድልም ይሆናል። ቲክታክም ላይ ተፍተፍ ትላለች። ማስታወቂያ ማሰራት የምችሉ ማሰራት ብቻ። ለዚች ልጅ ያደረጋችሁት ነገር በጣም ብዙ ነው። ደግሞ እኔም በጣም ደስተኛ ነኝ። ለዚች ልጅ መቀየር አንድ ስቴፕ ነው ከፍ ያለችው። ምንም በጣም የተጋነነ ለውጥ የለም እና አንዳንዴ ሰዎች የሆነ ነገር ስታረጉ የተቀየራችሁት በብዙ ይመስላችኋልና እና እንደዛ አይደለም። ግን እግዚአብሔር ይመስገን ከጎዳና ተነስታ አሁን ስራ ለመስራት እየጀማመረች ነው። እርዳታችሁን ያስፈልጋታል። የምትችሉ ማብራት ሄደ ወይ ማብራት በላያችን ላይ ሄደ እና የምትችሉ ሰዎች ድጋፋችሁን ቀጥሉላት እና መሰግናችሁ ዘንድ ምክንያታችን ብዙ ነው። የዛሬው ቪዲዮአችን ይህን ይመስል ነበር። በጣም ብዙ ነገሮች ነበሩ ግን ከማማጋም አልተመቸንም። ስልክም መስሎብኝ አልተመቸኝም ነበረ። ብቻ ግን በጣም ደስተኛ ነኝ፣ እኔም ደራርቱም ደስተኛ ናት። ለመጀመሪያ ጊዜ ስማርት ስልክ በእጇ ይዛለች። የናንተ ነው። ገና ብዙ ነገር ትሰራለች። ለውጡ ደግሞ የእናንተ ነው። በእሷ ለውጥ ውስጥ ራሳቸውን እዩ። ደስ ይበላችሁ። እናመሰግናለን። አደራ ቻሌንጅን አስጨረሱላት። የቤት ኢንተናሽናል ሚካፕ ስኩል ቲክቶክ ላይ ካያችሁት ፎሎ አድርጓት እሷም ደግሞ አሁን ቲክቶክ ልትጀምር ነው እንዳያችሁት፣ ፎሎ በማድረግ አበረታቷት፣ አነቃቋት። ሰላማችሁ ይግዛልኝ። በቀጣይ ጊዜ ሌላ ፕሮግራም እንገናኛለን። እኔ በጣም ወዳቸዋለሁ፣ አከብራቸዋለሁ። እናንተ መልካም ሰዎች ናችሁ፣ ደጋግ ኢትዮጵያውያንና ኤርትራውያን። ክብረት ይስጥልን። ሰላም ነው።